አባቴን ፈልጌ ነው። አባቴን አባቴን አቶ ላይ ኩን እንኳን አይደሉም ተሰማ የሚባሉ ታማሚ። አልገባኝም። የኑሐሚን እህት ነሽ? አዎ እህቴ ናት፣ ግን ደግሞ በየሄድኩበት የምትሄድ ቀንደኛ ጠላቴ ናት።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 እንደ ማዲያት የሚመስል ነገር አርፎ አርፎ አሳክኮኝ ወቶብኛል። እና የምታውቁት መድኃኒት ካላችሁ ፕሊስ ተባበሩኝ። ወደ ቪዲዮ ምን እየሆንኩ ነው። ሚስቴ ምን እያረገች ነው? ቆይ ለአባትሽ ምንድነው ስታወሪ የሰማሁት? ምንስ ባወራ የፈለግኩትን ነገር ከአባቴ ጋር የማውራት መብት ያለኝ መሰለኝ። ወይስ እሱን ልትከለክለኝ ፈልገህ ነው? ኑሐሚን! አብርሃም! ኑሐሚን፣ ሌላ ነገር መዘላበዱን ተይና የጠየኩሽን ብቻ በትክክል መልሽልኝ። ቆይ በር ላይ ተለጥፈህ የሰው ሚስጠር ስሰማ ትንሽ እንኳን አታስብም? አትደብርህም? አይደብርህም አይነት ነገር ነው ኑሐሚን። የጠየኩሽን ብቻ መልሽልኝ ነው ያልኩሽ። አንቺ የእውነት ናሁን ታፈቅሪዋለሽ? ወይስ ጆሮዬ ነው? አትጩህብኝ የባክህን። አንተ ምን ስለሆንክ ነው? ምን አገባህ አንተ? ቢይዘኝስ ባይዘኝስ፣ በዚህ ልክ አንተ መተጨሆብኝ ማን ስለሆንክ ነው? ቆይ ለምንድን ነው ማይገባሽ ያለ ስራዬና ያለ ቦታ እዚህ ጋር የተቀመጥኩት አንቺ ብዬ መሰለኝ። ቆይ ግን የማይገባሽ ማን ያውቃል፣ ምናልባት ከዛች ምስኪን ላይ ፍቅር ካስያዝክ በኋላ ልትጫወትባት ይሆናላ። ኑሐሚን፣ አሁንም አላመናችሁም ሆነን ለመናገር የምትናገሪው ነገር ከልብሽ ነው ወይስ እኔ ለማናደድ ፈልገሽ ነው? ቆይ አንድ ነገር ልንገርሽ፣ አንቺ የእኔ ነው መሆን ያለብሽ፣ የማንም መሆን አችይም። ኔ ካልሆንሽ የማንም መሆን አችይም ብሎ እንግዲህ አብርሃም ዝቷል ማለት ነው። ከምሩ አምርሯል ማለት ነው። ኑሐሚንዬ እኔ እንግዲህ እንደትነተመነገሽ ነገር ቢኖር ለባክሽን፣ ፕሊስ ተረጁ የልጀው በር ማፍቀሮሻል ነው ወይስ አይ እኔ ግን ደስ የሚለኝ ከናሆም ጋር ብትጋቡ ነው። ምን ልታደርግ ኑሐሚን ፍቅረኛ የነበረች ብለህ ለሁሉም ልትናገር ሂድና ተናገር አለችው። ሴት ልጅ ቆረጠ የዛኔ ያቺ ውርጋጥ ካንተ እንዳረገዘሽ ለሁሉም እናገራለሁ፣ አለችው ማለት ነው እና በጣም ደስ የሚልና አስተማሪ ድራማና እያችሁት አይደለ? ፊቴ እና ዓይኔን በጣም አጋብጧልና አሳክኮኝ ነው እንደዚህ የሆነብኝና በተቻላችሁ መጠን መድኃኒቱን ካወቃችሁት ላስታውሳችሁ ብዬ ነው። የምታውቁት መድኃኒት ካላችሁ ፕሊስ ተባበሩኝና በጣም አስተማሪና ደስ የሚል ቪዲዮ ነው። ቆይ ስንት ጊዜ ነው ምነግርሽ? አምራን ከእኔ አይደለም ያረገዘችው፣ ያረገዘችው የእኔ ልጅ አይደለም። ቆይ ታዲያ ከማን ያረገዘችው? ትለዋለች መልሳ ማለት ነው ነይማን ነው ንገረኛ ናሆም እንደሆነ ኪሱን እንጂ ገላውን አይተው እንደማታቅ እርግጠኛ ነኝ ትለዋለች ማለት ነው። ሄድና ይህን ወር ይህን ለሚያምኑ ነገራቸው። ቆይ እንዴት እንዴት ነው የምትናገር? ይላታል ማለት ነው እሱ ቆይ አንቺ ማነው እንደዚህ ደርሶ ለናሆም ተቆርቋሪ ያደረገሽ? ለናሆም ማዘን እኮ በፍቅር መጎዳቱና መከዳቱ በቂ ነው። ከማዘንም በላይ ነው። በጣም አዘናለሁ። በዚህ ፍጥነት እኔን ከሕይወትሽ ውስጥ አስወጥተሽ እንደዚህ ትሆኛለሽ ብዬ አስቤ አላውቅም። በጣም ቢሆንም ግን የእኔ ጥፋት ነው። እንደዚህ ደግሞ ስላልኩሽ ጨርሽ ተውሻለሁ ማለት አይደለም። ባንቺ ተስፋ ቆርጣለሁ ማለት አይደለም። ተስፋ አልቆርጥም። ቆይ ሄ ልጅ ግን ለምንድን ነው ማይተወኝ? አንዳንድ ሰዎች ግን ጨክነው ከሄዱ በኋላ አይመለሱም ብለን ማናስብበት ምክንያት ለምንድን ነው? እውነቷ እኮ ነው። ግን አንዳንዴ ለሴት ልጅ ከቆረጠች ቆረጠች ነው። ይቅርታ አድርጉልኝ። እንግዲህ ለዚህ ማዘጋቴና ለዚህ እንትኔ ስላመመኝ ሆነን ለመናገር ግን ያው ድምጼ ነው እንጂ ያለው ፊቴ ሰውነቴ ምናምን እንደምታዩት ነው አባብጧል። እና ይቅርታ አድርጉልኝ እየተወዛገብኩ ምናምን ነው እየሰራሁት ያለ ቪዲዮ ሪከርድ አስገባሁበት እንጂ ስራዬ ብዬ ለዚህ ለፊቴ እና ለሰውነቴ ነው በረ ቪዲዮ እየሰራ ነበረ። ከዚ መልሽ ቪዲዮውን ሳዳምጠው ሲያስጠላኝ ነው ሪከርድ እያደረኩበት ያለ ፊዬ ድራማውን እያወራሁበት ያለ ማለት ነው እና ኑሐሚን ሚ ድራማ እውነት ለመናገር በጣም አስተማሪ እና ደስ የሚል ድራማ ነው። ውዶችዬ በእውነት ትማሩበታላችሁ፣ ብዙ ነገር ትማሩበታላችሁ። አላችሁ ሴት ልጅ ካመረረች እንደማትመለስ አንዴ ከቆረጠች መመለስ እንደማትችል ነው እኔ ከኑሐሚን እየተማርኩት ያለ። በፍቅር ጉዳይ ከተጎዱት ሴቶች በሙሉ በሙሉ አንዴ ካመራ ዞር ብላ ከሄደች ሄደች ነው በቃ። ለማንኛውም ውዶች ይህን ቪዲዮ ታዩታላችሁ ብዬ አስባለሁ። ወንዶች ሴት ልጅ መጀመሪያ አታስቀይሙ፣ መጀመሪያ አትበድሉ። ካመረረች አመረረች ነው። አምራን መጣች፣ አይኖን አፍጠጣ ለኑሐሚን ለናሁም፣ ለናሁም ፈጠጥ ብላ መጣችና ቆይ ለምንድን ነው ሰ ማታነሳው ለምንድ ማለ ለምንድን ነው ማነሳው? አንቺ አታፍሪም? እንዲ አታፍሪም? ለምንድን ነው ያንቺን ስልክ ማነሳው? አታፍሪም? አይንሽን አውጥተሽ ስትመጪ አታፍሪም? አታፍሪም ሌላተን ማለት ነው? ቆይሽ ባነሳ ውስጥ ምን ልትይ ነበር? ምን ልትይ ነበር? እሺ ምን ልትይ ነበር? ባነሳ ውስጥ ቆይ፣ ምን ልትይ ነበር ናሁም? አንዴ ተሳስቻለሁ የቀረ በሌ ልትይ ነበር ወይስ ምን ልትይ ነበር? አንቺ አይናውጣ። ነሆም ነሆም ነሁ ወቀንተረዳይ ህይወት ያለንተየ እየከበደኝ ነው አረ ከበደሽ እንዴ ጉድኮ ነው አተጠነቀቅ የነበረ መጀመሪያ ጉድኮ ነው ያለኝን አራግፌ ስቀልብሽ ኑሬ እንዴት ነው ማይከብድሽ ልክነ መጀመሪያ ለገንዘብ ብዬ ነበረ የቀረብኩ ግን ከዛ በኋላ ከአንተ የእውነተኛ ፍቅር ይዞኛል አያችሁ ግን አያችሁ ጋይሶች ለገንዘብ ብለን ቀርበን ገንዘቡንም አተን፣ ፍቅራችንም ይዘን ነው የምንወጣው። አንዳንድ ጊዜ እንደዚህ አይነት ሴቶች ልንጠነቀቅ ይገባል ብዬ አስባለሁ። ማሪም ነው ብላችሁ አያችሁ አደለ። ጉዳቱ እስከ ዛሬ ድረስ እንደተራ አሻንጉሊት ነበረ እንዴ ስትቆጥርኝ የነበርሽው? እስከ ዛሬ ድረስ እንደተራ አሻንጉሊት ነው እንዴ ቆጠርሽኝ? ይላታል ማለት ነው። ናሁም በጣም ተበሳጭቶባት። ቆይ ግን የአንቺ ነገር እንዴት ነው ያልገባኝ? አንቺ ምን አይነት አስመሳይ ሰውነሽ ግን! አንቺ ምን አይነት ክፉ ሰውነሽ ግን! እንዴት ነው ግን ያለቀውት የጊዜ ጊዜ ከአንቺ ጋር ስኖር እንዴት ነው ያለቀውት? ምን አይነት አስመሳይ ሰውነሽ ግን! እባክህን አሁን ይቅር በለኝ፣ እስከ ዛሬው ጥፋት ይተውኝ። እባክህን አሁን ይቅር በለኝ ትልና ከእግሩ ሂዳ ደፈት ስትል ግፍተራ አርጓት ይሄዳል። አዎ ወንድሽ ቆረጠ ደግ አረክ ይቅርታ እንኳንም ይቅርታ ላደርግልሽ ላይኔ እንኳን እንደተጸየፍሽ። ይቅርታ እንግዲህ እንቻሉት። እንኳንም ይቅርታ ላደርግልሽ፣ እንኳንም ይቅርታ ላደርግልሽ ላይኔ እንኳን እንደተጸየፍሽ፣ ማን በነገረሽ ይላታል ማለት ነው። እንግዲያውስ የእኔ መሆን ካልቻልክ የማንም እንድትሆን አልፈቅድልህም ትለዋለች። ቆይ ያስፈራራሽኝ ነው ይላታል። አንድ ነገር ልንገርሽ፣ እንዲያውም ከኑሐሚን ጋር ፍቅር ጀምረናል። አንተ ከዛሽ ከርታተ ጋር ፍቅር አይዝህም አላለችም ብለሻል? ብሏል። ጀምሯል ጠጋይ ጀምሯል። ልንገርሽ ብዬ ነው። አይ አትበሳጭ፣ አንድ ነገር ልንገርሽ፣ በጣም ደስ ብለሽ፣ አንድ ላይ እንድትበሳጭ በቅርቡ ከኑሐሚን ጋር ልንጋባ ነው ብሎ እረፍ አረጋታል። ሌላስ የምትለው ነገር የለህም? በዚህ ተራ ወሬ ሲጀመር አምራን አትሸወድም ማለች። አምራን ማናት? አምራን ማናት? አምራንን አላውቃትም። አምራን ማናት? ከዚህ እንደዚህ አይነት ክህደት ሰውረን። አምራን ማናት? ማናት? አምራን አለላ። አምራን ማለት እኮ ተራ ሴትና ከሀዲ ሴት ናት። አምራን ተራ ተሀሪ፣ ተራ ከሀዲ ሴት ናት አለ ያመናትን የምትክድ የወደዳትን ልብ የምትሰብር ተራ ሴት ናት። ገንዘብ ወደድ ተራ ሴት ናት አምራን ማለት ነ አንድ ነገር ልንገርሽ፣ ከዚህ በኋላ መንገዴ ላይ እንዳትቆሚ። መንገዴ ላይ መቆም አይደለም፣ ባለሁበት እንዳታርፊ፣ እንዳትደውይ። ቢብሎ ቁጭ አድርጓት ይሄዳል። ይጣባሽና ናሆም የሚባል ሰው አታውቂም፣ ናሆም ላንቺ ሞቷል ይላታል። አዎ ናሆም ላንቺ ሞቷል፣ ወደድሽም ጠላሽ መመኝ። በቃ በቃ ወንድ ልጅ ቆረጠ አላውቅሽም አታውቂኝም፣ ካርዲነሽንቲ ይልና ጠረቤዛውን ጉ አድርጎላት ጥሏት ይጠባቷና ወይኒኖ ሚኖ ወይኔ ኑሐሚን ድጋሜ ፍቅሬን ነጠቅሽኝ መጀመሪያ ብርሃምን አሁን ደግሞ ኑሐሚንን እንዲህማ አለቅሽም በቃልሻለሁ ነው ሚን አለች መስላሴ አይ ላይኩንዬ ያልሆነ ለቅሶ ቤት ይዘኸኝ ሄድክ አይደለ እና የቤተሰብሽ ዘመድ እኮ ነው ዘመድሽ እኮ ነው የሞተው እና እዚሁ አዘን ልትወጪ ነበረ ሂደሽ ዛዘኑ ጭንሽ ምን ሄሎ፣ ይኩን የደሃ ዘመድ ሞተ አልሞተ ኑሮም አይጠቀም። ዝናሽ ማን ደብሮ ይዳጥለየዳ ጥለት ደሃን የምጠላበት መንገድ እንግዲህ ያስቡት። ኑሮም አልጠቀመ ሞቶ ምንም አይጎዳም እኮ ደሃ ደሃ ደሃ ነው። አለችው ማለት ነው ደሃ ሀብታሙሽ፣ ደሃን የሚያዩበት መንገድ። ወይዘሮ ዝናሽ መሞቱ ምንም አልደጋ አልደነቃተም። ያኔ ዘመዷ ነው የሞተው፣ ግን ሙቶም ቆሞም አልጠቀመ ሙቶም አይጎዳም። አረጋይስ በጣም ቆምታጽቀው እግዚአብሔርን ላይኮን እንዴት እንደተናደደባት አትጠይቁኝ። ደሀ ዘመድ ኑሮውም አይጠቅሙ ሞተውም ያው ሰው ማንከራተት ነው ስራቸው አለች። ይመቻት። በዚህ ልክ ዳያን መጥላት ግን ከባድ ነው። ጋይስ፣ እንዴት ዋላችሁ? እንኳን ደህና መጣችሁ። ኑሐሚን፣ እንዴት ነሽ? ኑሐሚን፣ መተናል። አባትሽ ምን ሆኖ ነው ስልክ አያነሳም? ስደውልለት፣ ደከመኝ ብሎ አረፈ ብሎ ይሆናል። ለዛ ነው ስልኩን አላየውም፣ ሳይለንት አድርጎት ነው። ልጆችም እንዴ ልጆቹ የሉም እንዴ? ልጆቹ ማለትሽ ሰራተኞቹን ነው? የምን ሰራተኞቹን ነው? እነ አሁን ምን ነው እንጂ አልገባኝም። ሰራተኞቹ ተራቸውን ረፍታቸውን አልጨረሱም እንዴ? የምን ሰራተኛ ነው? እሷ እኮ እኔ ይችለዋለሁ ቤቱን ብላለች። ለማንኛውም ይችልሽ ብቻዋን እየደከመች ስለሆነ የደላላውን ስልክ ታውቂዋለሽ አደለ? ለደላላው ደውይለት እና ቶሎ በይና ሰራተኛ ይዞ እንዲመጣ። ላይ እኮን ሰራተኛ አላመጣም። እሷ ቤቱን ይችለዋሉ ብላለች። ደግሞ ተቀምጣ ከምትበላ ሰርታ ብትበላ ይሻላት ምለሷ አንተ እንደሆነ እናቴ ምንጊዜም ሲነግሩህ አትሰማም። እኔ እንዲሁም ስለደከመኝ ገብች ልተኛ። እኔ ልጆቹን ጭራስ ረስታቸዋል። አንተ ስለዚች ገረድ ምናምንቴ ነው አሁንም ደግሞ ምታስበው? ጥልና ትላው ዝናሽ። ማንደፍሮ የማንደፍሮ ልጅ። ሴትዮ ባህሪዋ ምንም አልቀየራል አይደለ? ችግር የለውም ጓሼ፣ እኔ እንደሆነ ለምጄዋለሁ። እንዴት ና ታዲያ አንተ ትለዋለች ናሆም፣ እንዴት ነው? እባክሽ፣ እዛ ለቅሶ ቦታ ሆኜ እኮ ስለ እሱ ነው ሳስበ የነበረ። ናሆም ግን እንዴት ነው? እያጽናናሽ ሆነው? ይላታል ማለት ነው። አው ጋሼ፣ በምችለው እየሞከርኩ ነው። እባክሽ፣ እባክሽ ከናሆም እንዳትርቂ፣ ያሁም የዋህ ስለሆነ እንዳይጎዳ ጉዳ ፈርቺ ኮ ነው ይላታል። ማለት ነው ከመጣችሁ ቁርስ አልብላህም ጋሼ፣ ቁርስ ላቅርብ። ምግብ እንኳን አላሰኘኝም። ባይሆን ያችን መወዳትም ቡና አቅርቢልኝ። አይ ነው እንዴት ይዝች ልጅ ውበትና ጸባይ አልታየህም? ይላል ጋሽ ለይኩ። ውበት አይ፣ ጸጋ፣ አይ ውበት፣ አይ ቁመት፣ አይ መልክ ይላል ኑሐሚን። ኑሐሚን ህይወቴን አመሰቃቀልሽ፣ አንች የተረገምሽ ኑሐሚን። አምራን ሻንጣዋን እየጎተተች ማለት ነው። ኑሐሚን ህይወቴን አመሰቃቀለችው ኑሐሚን ኑሐሚን ትላለች ማለት ነው። ፊቴን እንደዚህ ማሳያችሁ መድኃኒቱን እንድትነግሩኝ ነው። እሺ አያችሁት ፊቴ እያለች እየዞረች እያለ ኤርሚ በመኪና ይመጣና አምራን ኔኪ፣ አምራን ይልና ወደ መኪናው ያስገባታል ማለት ነው። አብርሃም አምራን ምንድነው እንደ እብድ ብቻሽን የምትጮሄው? ኔስኪ፣ ግቢ ይልና ወደ መኪናው ያስገባት ማለት ነው። እየሰማ ሆነው ቀጠል ትለዋለች። ቆይ ሙንነሽ ነው የሆንኩትን ነገር እያየህ መረዳታ መረዳት አትችልም እንዴት ትለዋለች ማለት ነው። ከዛ እንደዛ ስትለው ቆይ ይመስለኛል ከናሁም ጋር ተገናኝታችኋል ይላታል ማለት ነው። አዎ እና ምን ያገባሃል ትለዋለች ማለት ነው። እና እንደዛ እየተባባሉ መኪና ውስጥ እያሉ ያበቃል ማለት ነው። ለማንኛውም ማሮችዬ ፊቴን እንዳያችሁት ነው፣ እንዲህ እስከ አንገቴ ድረስ ግልብጥብጥብጥብጥ ብሎብኛል እና በተቻላችሁት መጠን መድኃኒትም ካለ ወይም ደግሞ ሳሙና ካለ እንድትነግሩኝ ይፈልጋለሁ። በጣም እያሳከከኝ ይኸው እንደዚህ ግልብጥብጥ ብሎብኛል ማለት ነው። እግዚአብሔር ይገስጸው እና በእውነቱ አላቅም በተለይ ዛሬማ ሌሊቱን ሙሉ ነው ሲያሳከከኝ ብሎ እንደዚህ ሸፍፍ ያለ ማለት ነው።